ታውቃላችሁ በታሪክ ውስጥ እኮ ትልቁን ተጽዕኖ የፈጠሩ ሰዎች አብዛኛውን ጊዜ ስማቸውን የማናውቃቸው ናቸው። እናም ዛሬ የምንኖርበትን ይህን ዲጂታል ዓለም በጸጥታ ስለገነባው ስለ አንዱ ሊቅ እናወራለን። ታሪካችንን ለመጀመር እስኪ ወደ ኋላ እንመለስ፣ ወደ ጥቅምት 2011 ይሄ ወር የቴክኖሎጂው ዓለም ሁለት ታላላቅ ሰዎችን ያጣበት ወቅት ነበር። አንደኛው ስቲቭ ጆብስ ነበሩ። መላው ዓለም ነበር ያዘነው። ሻማዎች በዙ። የመጽሐፍ ሽፋኖች በሙሉ ስለ እሱ ነበር የሚያወሩት። ከአንድ ሳምንት በኋላ ግን ዴኒስ ሪቺ የሚባል ሌላ ሰው አለፈ። እሱ ሲያልፍ ፍጹም ጸጥታ። ምንም አይነት ሽፋን አልሰጠውም። ዓለም አቀፍ ሐዘንም አልነበረም። እውነቱን ለመናገር እኮ አብዛኛው ሰው ስሙን እንኳን ሰምቶ አያውቅም ነበር። እናም እዚህ ጋር ነው ትልቁ ጥያቄ የሚመጣው። የሁላችንም የምናውቀውን የቴክኖሎጂ ዓለም የገነባው ስሙ ያልተሰማው ዝምተኛው ሰው ቢሆንስ በጣም የሚገርም አይደል? እስኪ እንዝለቅበት። እሺ ክፍል አንድ፣ ከውድቀት ወደ አዲስ ጅማሬ ወይም የዩኒክስ መውለድ። እና የሚገርመው ነገር የሪቺ ዝነኛ ስራ ታሪክ የሚጀመረው ከትልቅ ውድቀት መሆኑ ነው። የዴኒስ ሪቺ ሕይወት ገና ከጅምሩ ከቴክኖሎጂ ጋር እየተሳሰረ ነበር ማለት ይቻላል። አስቡት አባቱ በዛን ጊዜ በነበረው ዝነኛው የቤል ላብስ የምርምር ማዕከል ውስጥ መሐንዲስ ነበሩ። እናም ሪቺም ሃርቫርድ ላይ ፊዚክስ ካጠና በኋላ በ1967 የአባቱን ፈለግ ተከትለው እዛው ስራ ጀመረ። እና ታሪኩ የሚጀምረው መልቴክስ ከሚባል ግዙፍ ፕሮጀክት ነው። ግቡ በጣም ትልቅ ነበር። ግን ፕሮጀክቱ በጣም ግዙፍና ውድ ስለነበር በመጨረሻ ከሸፈነ። ግን ሪቺና የስራ ባለደረባው ኬን ቶምሰን እጅ አልሰጡም። ይሄንን አንድ ሥራ ፈት ሆኖ የተቀመጠ ኮምፒውተር ያገኙት፣ ያንን ኮምፒውተር ተጠቅሞ ከግዙፉ መልቲክስ በተቃራኒ ቀላል ውብ እና እጅግ በጣም ቀልጣፋ የሆነውን ዩኒክስን ፈጥሮ ከውድቀት የተገኘ ድል ማለት ይሄ ነው። እሺ አሁን ደግሞ ወደ ክፍል ሁለት እንለፍ። የሲ ቋንቋ መፈጠር። አያችሁ ዩኒክስ በራሱ ድንቅ ነገር ነበር፣ ግን ሙሉ አቅሙን እንዲያሳይ አንድ ወሳኝ ነገር ጎድሎት ነበር። እና ይሄ ነገር ነው ሪቺን ወደ ሁለተኛው ታላቅ ፈጠራው የወሰደው። በጣም በቀላሉ ለማስረዳት ፕሮግራሚንግ ቋንቋ ማለት ምን ማለት ነው? እኛ የምንናገረውን የሰው ቋንቋ ኮምፒውተር አይረዳውም። ስለዚህ በመካከላችን አስተርጓሚ ያስፈልጋል። ፕሮግራሚንግ ቋንቋ ማለት ልክ እንደዛ አስተርጓሚ ነው። የእኛን ሐሳብ ኮምፒውተሩ ወደሚገባው ትዕዛዝ ይቀይርልናል። እናም ዩኒክስ መጀመሪያ ላይ የተሰራው ቢ በሚባል ቋንቋ ነበር፣ ግን ሪቺ አንድ ትልቅ ችግር አስተዋለ። ቢ ቋንቋ ለቀላል ሥራዎች ጥሩ ቢሆነም ውስብስብና ትላልቅ ነገሮችን ለመሥራት ግን አቅሙ በጣም ውስን ነበር። እናም ለዚህ ችግር መፍትሔ እንዲሆን ሪቺ ሲ የተባለውን አዲስ እና እጅግ በጣም ኃይለኛ ቋንቋ ፈለሰፈ። ከቢ ቀጥሎ ሲ መምጣቱ ምንም አያስገርምም። በጣም የሚገርመው ነገር እኮ ሪቺ ራሱ ሲ እንከን የለሽ ቋንቋ እንዳልሆነ ያውቅ ነበር ግን ጉድለቶቹ ሆን ተብሎ የከደረጉ ምርጫዎች ነበሩ። እንዴት? ለምሳሌ አንዳንድ ጥብቅ ህጎችን በማላላት ፕሮግራመሮች በቀጥታ ከኮምፒውተሩ ብርት ከሃርድዌሩ ጋር እንዲነጋገሩ አስችሏቸዋል። ይህ ደግሞ ቋንቋውን በሚያስደንቅ ሁኔታ ፈጣንና ኃይለኛ አደረገው። ትንሽ ነፃነት ሰጥቶ ትልቅ ኃይል ማግኘት ማለት ነው። አሁን ደግሞ ወደ ክፍል ሶስት ዓለምን የቀየረው ጥምረት ዩኒክስ እና ሲ። ለየብቻቸው ታላቅ ነበሩ፣ ግን አንድ ላይ ሲሆኑ የፈጠሩት ነገር አብዮት ነበር እስኪ ያንን አንድ ዓመተ ምህረት አለ 1973 ይሄ ዓመት በኮምፒውተር ታሪክ ውስጥ እጅግ በጣም ወሳኝ ከሆኑ ውሳኔዎች አንዱ የተላለፈበት ነው እና ምን አደረጉ አብዮታዊ ውሳኔ ወሰኑ መላውን የዩኒክስ ኦፕሬቲንግ ሲስተም ከባዶ በአዲሱ የሲክ ቋንቋ እንደገና ጻፉት ይሄ እብደት የሚመስል ሥራ ነበር እና ይህ ውሳኔ ሁሉንም ነገር ነው የቀየረው ከዚህ በፊት አስቡት አንድ ኦፕሬቲንግ ሲስተም ለአንድ አይነት ኮምፒውተር ብቻ ነበር የሚሰራው። ልክ ለአንድ መኪና ብቻ እንደሚሰራ ቁልፍ ማለት ነው። ነገር ግን ዩኒክስን በሲ መጻፍ ሶፍትዌሩን ከሃርድዌሩ ነጻ ወጣው። ከዛ በኋላ ዩኒክስ ተነቃቃሽ ሆነ፣ ማለትም በትንሽ ለውጥ ብቻ በማንኛውም አይነት ኮምፒውተር ላይ መስራት ቻለ። ይሄ ለሶፍትዌር ዓለም ትልቅ ነጻነት ነበር። እና ሪቺ ራሱ እንደተናገረው ግባቸው ዝም ብለው ጥሩ ቴክኖሎጂ መፍተር ብቻ አልነበርም። ግባቸው በዛ ቴክኖሎጂ ዙሪያ ሰዎች የሚተባበሩበት፣ ሐሳብ የሚለዋወጡበት አንድ ማህበረሰብ መመስረት ነበር። ስለ ሰዎች ነበር የሚያስቡት፣ ስለ ኮድ ብቻ አልነበረ። እሺ፣ የመጨረሻው ክፍል ክፍል አራት የማይታየው መሰረት። ታዲያ ይህ ሁሉ ሥራ ዛሬ እኛ በምንኖሩበት ዓለም ላይ ምን ተጽዕኖ አለው? እስኪ እኒ የታሪክ ምሁሩ ፖል ሴሩዝ የተናገረው ነገር አለ። በጣም ነው የሚገዛው። ማይክሮስኮፕ ኖሮት ኮምፒውተር ውስጥ ቢመለከቱ የሪቺን ሥራ በሁሉም ቦታ ያገኙታል ይናል ሥራው በዲጂታል ዓለም ውስጥ ልክ እንደ አየር ነው በሁሉም ቦታ አለ ግን አናየው አሁን በኪስ ውስጥ አለ ስልክ አይፎን ሚሆን አንድሮይድ መሠረቱ ዩኒክስ ነው የምንጠቀመው ላፕቶፕ ማክ ዊንዶውስ ሊነክስ በውስጣቸው ሲኮድ አለ ኢንተርኔት እንዲሠራ የሚያደርጉት ግዙፍ ሰርቨሮች ስማርት ቲቪዎች መኪናዎች ሁሉም ሁሉም ማለት ይቻላል የተገነቡት ዴኒስ ሪቺ በጣለው መሠረት ላይ ነው ቃል በቃል በሁሉም ቦታ አለ እና ይህ ሁሉ ስራ ሰርቶ በህዝብ ዘንድ ባይታወቅም በዘርፉ ያሉ ባለሙያዎቹ ግን ሊክነቱን በሚገባ ያውቁ ነበር። የኮምፒውተር ሳይንስ ኖቤል ሽልማት የሚባለውን የቱሪንግ አዋርድል ጨምሮ ሊገኙ የሚችሉትን ትልልቅ ሽልማቶች በሙሉ ተቀብሏል። ግን ይህ ሁሉ ሽልማትና እውቅና ባህሪውን አልቀየረውም። እሱ ትኩረት መሳብን የሚወድ ሰው አልነበረ። ከሁሉም ነገር በላይ ስራውን ራሱን ነበር የሚወደው። የቅርብ ጓደኛውና የሥራ ባልደረባው ብራያን ከርኒጋን በአንድ አረፍተ ነገር ነው ያጠቃለለው፣ ሁላችንም የቆምነው በዴኒስ ትከሻ ላይ ነግሏል። ከዚህ በላይ የእርሱን አስተዋጽኦ የሚገልጽ ቃል ማግኘት ይከብዳል። እናም የዴኒስ ሪቺ ታሪክ አንድ ትልቅ ጥያቄ ጋር ነው የሚተወን። በየቀኑ በምንጠቀመባቸው ቴክኖሎጂዎች ጀርባ እስማቸውን የማናውቃቸው ስንት ሌሎች እንደ ዴኒስ ያሉ ጀግኖች ይኖሩ ይሆን? ዓለማችንን ደግፎ የያዙት እነዚህ ማይታዩ ግዙፍ ሰዎች ናቸው።